ሰበር ዜና። የአቤ ግዛት ዕጣ ፈንታን ያራዘመው የሁለቱ ሱዳኖች የጸጥታ ሁኔታ አሳስቧል። ሰላም ጤና ይስጥልኝ። የቻናል የቤተሰቦች ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝሩን የማስደምጣችሁ ሆኜ እስከ መጨረሻው አብራችን አብራችሁን ቆዩ። ሱዳንና ደቡብ ሱዳን በገጠማቸው የውስጥ ቀውስ በይገባኛል በሚወዛገቡበትና በነዳጅ ዘይት በበለጸጋቸው የአብየ ግዛት ዕጣ ፈንታ ቁርጡ እንዳይታወቅ ተግዳሮት መፍጠሩን የተባበሩት መንግስታት ድርጅት አመለከተ። የግዛቲቱን ዕጣ ፈንታ ለመመልከት ባለፈው ረቡዕ የተሰባሰበው የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት የተከፋፈለ አቋም መያዙ ተሰምቷል። አሜሪካ ቅድመ ሁኔታ ስታስቀምጥ፣ የመንግስታቱ ድርጅት የአፍሪካ ሕብረት ለሚመራው አሸማጋይ ቡድን ድጋፍ አደርጋለሁ ብሏል። ሱዳንና ደቡብ ሱዳን የሚወዛገቡበትና እስካሁንም መፍትሄ መፍቴ ባጣችው የአብይ ግዛት ሲደረጉ የነበሩ ንግግሮች መገታታቸው ውስብስቡ ችግር እንዲቀጥል ማድረጉ ነው የተገለጸው። ይህንኑ ተከትሎ በግዛቲቱ የተሰማራውን የሰላም አስከባሪ ኃይል ቆይታ ለማራዘም በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የተያዘውን እቅድ አሜሪካ ቅድመ ሁኔታ ማስቀመጧ በእቅዱ ተግባራዊነት ላይ ተጨማሪ ተግዳሮት ሆኗል ነው የተባለው። በተባበሩት መንግስታት ድርጅት የአፍሪካ ጉዳዮች ረዳት ዋና ጸሐፊ ማርታ ፓቤ ለጸጥታው ጥበቃ ምክር ቤት ባደረጉት ንግግር በሱዳን ውስጥ ያለው ተለዋጭ ጦርነትና በደቡብ ሱዳን ያለው ያልተረጋጋ ፖለቲካዊ ሁኔታ የአብዬ ግዛት እጣ ፈንታ ለመወሰን አዳጋች አድርጎታል። በሱዳንና በደቡብ ሱዳን መካከል በአቤና በድንበር ጉዳዮች ላይ የነበረው የፖለቲካ ሂደት እንደ ኤሮፒያን አቆጣጠር ሚያዚያ 2023 የሱዳን የእርስ በርስ ግጭት ከተቀሰቀሰበት ጊዜ ጀምሮ በነበረበት እንደቆመ ነው። ነገር ግን ከዚያ በኋላ በግንቦት ወር ሁለቱም ወገኖች ከተባበሩት መንግስታት ጊዜያዊ የጸጥታ ኃይል ለአቢኤ ስትራቴጂክ ግምገማ ቡድንና ከተባበሩት መንግስታት እና የአፍሪካ ህብረት ድጋፍ በአቢኤ ላይ ግንኙነታቸውን ለመቀጠል ፍላጎት እንዳላቸው አሳውቀዋል። በተባበሩት መንግስታት ድርጅት የአፍሪካ ጉዳዮች ረዳት ዋና ጸሐፊ ማርታ ማኪያፓቤ ይህን ያሉት ባለፈው ወር የደቡብ ሱዳኑ የውጭ ጉዳይ ሚኒስተር ወደ ፖርት ሱዳን ተጉዘው በሁለቱ ሀገራት የጸጥታና በኢኮኖሚያዊ ጉዳዮች ላይ ያተኮሩ የትብብር ስምምነቶችን ለማስቀጠል ፍላጎት እንዳላቸው ማሳወቃቸውን ተከትሎ ነው። እንደዚያም ሆነ ግን ሁለቱም ሀገራት አሁን በውስጣቸው በሚታመስባቸው የእርስ በርስ ግጭትና የፖለቲካ ለመረጋጋት የአብን የመጨረሻ ዕድል ፈንታ ለመወሰን የሚያስችለውን ሂደት ለማስቀጠል እንዳላስቻላቸው ነው የተገለጸው። ረዳት ዋና ጸሐፊዋ ለጸጥታው ጥበቃ ምክር ቤት ያሳወቁትም ይህንኑ ነው። የአብ ጉዳይ ሂደቱን ከመጨረሻው ምዕራፍ ለማድረስ ብዙ ፈተናዎች አሉበት። እነዚህም በሱዳን እየተካሄደ ካለው ጦርነትና በደቡብ ሱዳን ካለው ያልተረጋጋ ፖለቲካ ጋር የተያያዙ ጉዳዮች ይገኙበታል። ደቡብ ሱዳንም ሆነች ሱዳን ፍላጎታቸውን ከመግለጽ ባለፈ አሁን ያሉ ስምምነቶችን ተግባራዊ ማድረግ እንዲያፋጥኑ እንዲሁም ተግዳሮቶችን ለመፍታት የተቀመጡ ስልቶችን እንዲጠቀሙ አሳስባለሁም ብሏል። አሜሪካ በምክር ቤቱ የቀረበውን የሰላም አስከባሪ ኃይል በግዛቲቱ የቆይተው የቆይታው ጊዜ እንዲራዘም ለቀረበ ምክር ሐሳብ ቅድመ ሁኔታ አስቀምጣለች። አሜሪካ የሰላም አስከባሪ ኃይሉ ቆይታ እንዲራዘም ሁለቱ አገራት እንደ ኢሮፓያን አቆጣጠር በ2011 የደረሱትን የሰላም ስምምነት ማጽናታቸውን ማረጋገጥ አለብኝ ብላለች። የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ ልዑክ ጓንግኮንግ ለምክር ቤቱ ባደረጉት ንግግር በሱዳን የጦርነቱ መቀጠል በደቡብ ሱዳን ጸጥታ ላይ ብርቱ ተግዳሮት ደቅኗል። በሁለቱም ሀገራት በኩል የታጠቀ ኃይሎች ድንበር ዘለል እንቅስቃሴ ማድረጋቸው በአካባቢው የጸጥታው ሁኔታ እንዲባባስ አድርጎታልም ብሏል። ለኦኮ እንዳሉት ሂደቱን ለማስቀጠል የአፍሪካ ህብረት መራሹ የሚያደርገውን ጥረት ለመደገፍ እንደሚጠባበቁ ተናግሯል። ደቡብ ሱዳንና ሱዳን የአብዬ ወደፊት ሁኔታ በተመለከተ የፖለቲካ ንግግራቸውን ለማደስ ፍላጎት እንዳላቸው ሲገልጹ በ1108 የሰላምና የጸጥታ ምክር ቤት ጉባኤ መሠረት የአፍሪካ ህብረት የሚመራውን ሂደት ለመደገፍ እጠባበቃለሁ ሲሉም ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ጥር ወር ወደ ኋይት ሀውስ ከተመለሱ በኋላ በተባበሩት መንግስታት ድርጅት ላይ የሰላ ትችት ሲሰነዝሩ ቆይተዋል። ፕሬዚዳንቱ አሜሪካ ለዓለም አቀፍ ተቋማት የምታደርገውን የገንዘብ ድጋፍ እንድትቀንስ አሊያም ሙሉ ለሙሉ እንድትሰርዝ በያዙት አቋም አሜሪካ ለመንግስታቱ ድርጅት የሰላም ማስከበር ተልዕኮ የምታደርገውን የበጀት አስተዋጽኦ በእጅጉ ቀንሷል። ይህም አሁን ባቤ የግዛት ጉዳይ ላይ ካስቀመጠችው ቅድመ ሁኔታ ጋር ተያይዞ በሚደረጉ ንግግሮች ላይ ሳያጣላ እንደማይቀር ነው የተገለጸውም ሲሉ ገልጸዋል።